ለማማተብ እጃችን ትምህርት መስቀል ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ መንግስቱ ሽረት በመስጠቱ፣ ንፍቅት በባለጸግነቱ ድህነት በባህሪው ታችን አምላክ ቅዱስ እግዚአብሔር ከዚህ ታላቅ ለስ እናደረሰን ከባህሪ አባቱ ጋር በፈጠረው ፍጥረት አንደበት ሁሉ ክብርና ምስጋና ይድረሰው። እናታችን ቅድስት ድንግል ማርያም እግዚአብሔርን የወለደችልን፣ የፀሐያችን ምስራቅ፣ የመናችን መሶብ እግዚአብሔር ባከበራት መጠን ከቅዱሳን አገልጋዮቿ ጋራ ክብርና ምስጋና ይድረሳት። የተከበራችሁ እና የተወደዳችሁ የእግዚአብሔር ቤተሰቦች ሰዓት ለመቆጠብ ያክል እንደሰማችሁት ሰዓቱ እደይቀው አቅርብ ስለሆነች እንደየማረጋችሁ የተጠራችሁት ሁሉ በአጠቃላይ የእግዚአብሔር ቤተሰቦች ክብራችሁን ማረጋችሁን እግዚአብሔር የሚያውቀው በእግዚአብሔር ፍጹም ሰላም ሰላም ላችኋለሁ። እንደምን አደራችሁ፣ እንደምን ሰነበታችሁ፣ እንደምን ከረማችሁ። አሜን። እግዚአብሔር ይመስገን ብለን እንድናመሰግን ከሩቅም ከቅርብም ያሰባሰበን ከዚህ ዕለት ያደረሰን የአባቶቻችን አምላክ በድጋሜ ስሙ የተመሰገነ ይሁን። እስቲ በእውነቱ ከሆነ ከዚህ ዕለት ላደረሰን ለአምላካችን በነቢይ እግዚአብሔር ቅዱስ ዳዊት እንደተናገረ እልል ስንል እግዚአብሔር ይቀበልናል። እልልታችን እልልታችን እልል ብሎ ተቀብሎ ለሀገራችን ለኢትዮጵያ እግዚአብሔር ሰላሙን ይላክልን። ቀጥታ እንዲህ እያልኩኝ ወደ ትምህርት ያልፋለሁ። አሚሃ መጽአ እግዚእ ኢየሱስ እምገሊላ ውስተ ዮርዳኖስ ከመ ይጠመቅ እም ዮሐንስ በፈለገ ዮርዳኖስ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መጣ ሚያደርግ የሚል ጥያቄ ቢነሳ ንስ እጅ ለመጠመቅ ንስ ለመጠመቅ በፈለገ ዮርዳኖስ ለመጠመቅ ከገሊላ ወደ ዮርዳኖስ መጣ በሚል ኃይለ ቃል እንማማራለን። ስለ ቃሉ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የተመሰገነ ይሁን። በቃሉ አድሮ እንዲያስተምረን መልካም ፈቃዱ ይሁንልን። አጭር ጊዜ ስለሆነ ብዙ ነገር አልጠቀምም። ያሰብኳቸውን ሀሳቦች እናገርና ትምህርቴን እጨርሳለሁ ማለት ነው። ለማንኛውም ግን እግዚአብሔር አስተማሪም ሰማይም ስለሆነ በጋራ ማስተማሩንም መስማቱንም ለሁላችን ያድለን። ይህ ወንጌል የቅጣፍ ሶስት ቁጥር አስራ ሶስት ላይ የሚገኝ ታላቅ ኃይለ ቃል ነው። ይህንን ወንጌል የተናገረው እንግዲህ ወንጌል ክርስቶስ የተናገረው ደግሞ የቅርብ ቤተሰብ ለሆኑት ለመቶ ሀያ ቤተሰቦች በቅርብ የተነገረ የጌታ ቃል ነው። በመካከል ግን የቅዱሳን አባቶቻችንም ንግግር አለበት። ይህንን ቃል የተናገረው ራሱ ቅዱስ ማቴዎስ ነው፤ የመዘገበውም ራሱ ቅዱስ ማቴዎስ ነው። እንዲህ እንዲህ አይነቶች ነገሮች በጌታ ወንጌል ውስጥ ለቅዱሳን ይሰጣሉ። ለምን ሲባል ቅዱስ ማቴዎስ ያየውን መዝግቦ ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ተወልዶ በአጭር ቁመት በጠባብ ደረት አጠቃላይ ግብረሰብ የሰዎችን ስራ ፈጽሞ ለሰላሳ አመት ሲበቃ ሰላሳ አመት ሲሆነው ባደገባት በተወለደባት ብዙ ታምራት ባደረገባት ቅዱሳንና ሐዋርያትንም በመረጠባት እናቱ ቅድስት ድንግል ማርያምን በኖረችባት ሀገር በገሊላ ካደገ በኋላ ሰላሳ ዓመት ሲመለው ገሊላ ለቆ ወደ ዮርዳኖስ መጣ ነው የሚለው። አሁን እዚህ ላይ በትልቁ ጉዳይ የምናየው ገሊላ ማናት? ዮርዳኖስስ ምንድን ነው? ለምን በገሊላ ውስጥ ባህር አልነበረም ወይ? የታ የገሊላን ባህር ትቶ ለምንድን ነው ወደ ዮርዳኖስ ባህር የመጣው የሚለው ላይ ነው ትልቁ ነገር። አሁን የተፈለገበት በአጭር አምስት ነገሮች ዋና ዋና ነገሮች አሉት፣ ዮርዳኖስ የተፈለገበት ጉዳይ ማለት ነው። ቅዱስ ዮሐንስ የቅዱስ ማቴዎስም እንዳነሳው ከገሊላ ወደ ዮርዳኖስ መጣ ብሎ ያነሳበት ምክንያት አንደኛው የመጀመሪያ እና የመጀመሪያው ምንድነው ሲባል ነቢያትን ትንቢትና ምሳሌ መፈጸምና ማጽደቅ ነው። ሁለተኛው ደግሞ ትህትና ነው። ሶስተኛው አብነት መሆን ነው። አራተኛው ደግሞ የዕዳ ደብዳቤ የተቀደ የተጣለበት ባህር ስለሆነ እርሱን የዕዳ ደብዳቤ መድምሰስ ነው። ዋና ነገሮች ክርስቶስ ከገሊላ ወደ ዮርዳኖስ መጣ ይላል። አሁን ገሊላ በእስራኤል ሀገር ውስጥ ዝቅ ያለች የተናቀች ቋንቋ ራሱ በጣም በኢየሩሳሌም ውስጥ በጣም ዝቅ ተብሎ የሚታይ ቋንቋ የምትናገር በግብረ ሐዋርያትም የተደነቁባቸው ግብረ ሐዋርያት ምዕራፍ ሁለት ላይ ስንመለከት ቅዱሳን ሐዋርያት በሰባ አንድ ቋንቋ መናገር ሲችሉ ሰዎች ተደንቀውባቸዋል። እኒህ ሰዎች የገሊላ ሰዎች አይደሉም ወይ? እንዴት እንዲህ አቀላጥፈውና አከናውነው ሊናገሩ ቻሉ? ብለው በየሀገሩ የተሰበሰቡ ይልቁንም የኢየሩሳሌም ሰዎች ይህንን አይነ ቃል ተናግረዋል። ለምንድን ነው አሁን የሚያሳየው ሲባል ገሊላ ዝቅ ያለች የተናቀች ሀገር መሆኗን ነው የሚጠቁመን። ነገር ግን ትናቅና ዝቅ ትበል እንጂ ክርስቶስ እናቱ ቅድስት ድንግል ማርያም ክርስቶስን የመጽነሷን ነገር የሰማችው በገሊላ ነው። የጸነሰችውም በገሊላ ነው። የተወለደም በገሊላ ነው። ያደገም እንዲሁ በገሊላ እየተመላለሰ ነው። እንዴ ናዝሬት ቢባል እንኳን ናዝሬት ክፍለ ገሊላ ናት፣ ከገሊላ ውስጥ ያለች፣ ልዩ ስሟን ጎጧን ለመጥራት እንጂ በገሊላ የታቀፈች ሀገር ናት ናዝሬት ማለት ማለት ነው እና በዚያችን ያደገ እዚያ ቀጠለና የተጠመቀበት ነው ዮርዳኖስ እንጂ፣ ያስተማረበትን ብዙ ገሊላ ነው። አምስት እንጀራ በርክቶ የመገበበትም ገሊላ ነው። ሰላሳ ስድስቱን ቅዱሳት አንስት የመረጠበትም ገሊላ ነው። አጠቃላይ ገሊላ ነው። እኒህን ያደረገበት ምክንያት ምንድን ነው ሲባል በተናቀችው ሀገር ይህን ያህል ነገር ማድረግ ለምን አስፈለገ ሲባል ሰው ከመናቅ ወደ ክብር መምጣቱን ተንቆ የነበረ ሰው፣ ወድቆ የነበረ ሰው፣ በዲያብሎስ ዝቅ ብሎ ተቀጥቅጦ የነበረ ሰው ኃይል ጽዕን አግኝቶ ከዲያብሎስ በላይ ሆኖ ዲያብሎስን በስመ አብ ወልዶ መንፈስ ቅዱስ ብሎ የማራቁን ምሳሌ እያስተማረን ነበር። በዘመኑ ማለት ነው፣ በዘመኑ ለነበሩት ሰዎች ከዲያብሎስ ቁራኝነት የምትላቀቁበት ዘመን ደርሷል ለማለት ከተናቀችው ገሊላ ይህን ያህል ታምራት አድርጎ ኋላ ግን ከገሊላ ወደ ዮርዳኖስ መጣ። ማለት ዮርዳኖስ በእስራኤል ሀገር ውስጥ በኢየሩሳሌም ውስጥ ታላቅ ወንዝ ነው። ክብር ያለው ወንዝ ነው። በነገራችን ላይ ወንዙ ገብረ ታምራት ያለው ወንዝ ነው። ነቢያትም ብዙ ጊዜ ትንቢት ተናግረውለታል። ነብየ እግዚአብሔር ቅዱስ ዳዊትን ስንመለከት በመዝሙር መዝሙር መቶ አስራ ሦስት ቁጥር ሦስት ላይ ስንመለከት ባይርኒ ርየት ወጎየት ይልና ወይ ዮርዳኖስን ይገባ ድኅሬሁ ባይር ብቻ ብሎ አልቀረም። ዮርዳኖስን አንስቶታል። ባይር ባይርኒ ርየት ወጎየት ባይር አይታ ሸሸች፣ ዮርዳኖስ ደግሞ ወደ ኋላው ተመለሰ። ወደ ኋላው ተመለሰ ብሎ ዮርዳኖስ ክርስቶስ ወደ ዮርዳኖስ እንደሚመጣ ዮርዳኖስም ክርስቶስ ሲመጣ እንደሚሸሽ ክርስቶስን እንደማይችለው ነገር ግን ክርስቶስ በካህሊነቱ እንደሚያጸነው ነቢየ እግዚአብሔር ቅዱስ ዳዊት ተናግሯል ማለት ነው። ምን ተኮንቲ ባይር ዘጎይ ይቀጥልና፣ ወአንተኒ ዮርዳኖስ ዘገባይ ከደሬከ። አንተ ዮርዳኖስ ወደ ኋላ የተመለስከው የሸሸሽው ምን አይተሽ ነው? አድባር አንፈራጾ ከመሃራጊት ተራሮቹስ እንደ ይደር የዘለሉት ምን አይተው ነው? ይህንና ክርስቶስ ስለመጣ ክርስቶስ ስለተጠመቀ ነው፣ ብሎ ለብዙ ዘመናት በትንቢት መነጽር ያየውን ያንን ቃል ለመፈጸም የነቢያትን ትንቢት የሚፈጽም ነቢያትን ያናገረ እንዲናገሩ ያናገረ እግዚአብሔር ስለሆነ የተናገሩትን ለማጽደቅ ከገሊላ ወደ ዮርዳኖስ መጣ አነው። ትንሚትን ለመፈጸም የምንለው ይህንን ነው። በዚህ በትንሚት አሞጽ ምዕራፍ ሦስት ቁጥር 7 ላይ سنመለከት አልወ ዘይገብር እግዚአብሔር ይልና ዘይከሰተ ለአግብርቲው ወዘይ ነገረ ለአግብርቲው ነቢያት ቅዱሳን ለቅዱሳን ነቢያት ያልተናገረውን እግዚአብሔር አያደርግም። የተናገረውን ደግሞ በቅዱሳን ነቢያት ያናገረውንና የተናገረውን ደግሞ ሳያደርግ አይቀርም። አንበሳ ይጥር ወመኑ ዘይ ፈርህ አንበሳ ጮ የማይፈራ ማን ነው? እግዚአብሔር እግዚ ነበበ ወመኑ ዘይት ነበይ እግዚአብሔር እግዚ የታ እግዚአብሔር ተናገር ብሎ ነቢያትን አናገረ። ለነቢያት ቃል አመጣ ጌታ እግዚአብሔር ያመጣለትን ቃል የማይናገር ነቢይ ማን ነው ይላል ነብዩ አሞጽ። እንዲህ ስለሆነ የነቢያትን ትንቢት ለመፈጸም ከገሊላ ወደ ዮርዳኖስ መጣ። በሌላ በኩልም ነቢይ እግዚአብሔር ቅዱስ ዳዊት ሳይል ወርድ ተራከባ ጽድቅ ወሰላም ተሳማ ሳይል ቸርነትና አቂ በሕግ ተገናኙ። ጽድቅ ወሰላም ተሳማ እውነትና ሰላም ፍቅር አንድነት ተገናኙ ጽድቆ ወሰላም ተሳማ ሳይል ወር ተራከባ ጽድቅ ወሰላም ተሳማ ረትሰ እምድር ሰረሰት እንዲህ ስለሆነች አለ ሕግ መጠበቅ ከሰው ተገኘች። ይህ በሰባት ዘመን የተደረገውን እንዲህ አድርጎ ይናገራል። ዝቅልና ሳይል ወር ተራከባ ጽድቅ ወሰላም ተሳማ ንጉሠ ነገሥቱ በግብር ምድራዊ ምድራዊ ግብር በመስራት ማለት በመፍረድ በመተቸት ሊቀ ካህናቱ ደግሞ ሰማያዊ ስራ በመስራት ማለት ዕጣን በማጠን መስዋዕት በማቅረብ ኪዳን በማድረስ በእነዚህ አይነት ግብር ሁለቱ አንድ ሲሆኑ አለ ርትዕ እምድር ሰረፀት፣ የቀና ነገር ከሰው ልቦና ተገኘ። ወፅድቅኒም ሰማይ አወፀ እንዲህ ስለሆነ አለ የእግዚአብሔር ቸርነት ከሰማይ ወደ ምድር መጣ። ወእግዚአብሔርኒ ይሁም ምረቶ እንዲያም ስለሆነ እግዚአብሔር ምረቱን አወረደ ይላል። በሌላ በኩል እንዲህንና ዝቅ ብሎ የነቢያት ትንቢት ምንድነው ከተባለ ሳይል ወር ተራከባ ጽድቅ ወሰላም ተሳማ ሳይል ጽድቅ አንድ ወገን ጌታ ኢየሱስ ክርስቶስ፣ እርት ሰላም አንድ ወገን ዮሐንስ መጥምቅ በጽንፈ ዮርዳኖስ በተገናኙ ጊዜ አለ እርት እሰምድ ሰረጸት ከሰው ልጅ ልጅነት ተገኘች። አለ ልጅነት የምትባለው የእግዚአብሔር ልጅ መሆን ነው። የእግዚአብሔር ልጅ መሆን ማለት ደግሞ እግዚአብሔርን መውረስ ነው። እንደምታውቁት አባት ለልጁ ርስቱን ጉልቱን ያወርሳል። እኛ ደግሞ በዚህ ጥምቀት፣ ክርስቶስ በተጠመቀው ጥምቀት የእግዚአብሔር ልጆች ስለሆነ እግዚአብሔርን መውረስ ችለናል። ደስ ይበላቸው የእግዚአብሔር ቤተሰቦች እንደሚወርሱ ሁሉ እኛም የእግዚአብሔር ልጆች ስለሆነ የአባታችን እግዚአብሔር አባታችን እራሱን በመንግስትነት ራሱን በርስነት ወርሰን እንድንኖር ሁነናል ማለት ነው ትንቢት ነው ሁለተኛው ምሳሌ ምሳሌ እንደምታውቁት እንግዲህ ዮርዳኖስ ሌሊትም ስንናገረው ነበረ ዮርዳኖስ እንደ አንዳንድ አንድ መምህራኖች ልዩነት አስቀምጠውበታል ግን ዮርዳኖስ እኛ ቅዱስ ወንጌል ላይ ያለውን ስንመለከት ከላይ ነቁ ዮርዳኖስ አንድ ነው ዝቅብ ወግን ይላል በደሴት ይለያያል ማለት ልክ የመስኖ ውሃ ከአንድ ላይ ወርዶ ሲያበቃ ዝቅ ብሎ እንደሚከፋፈለው ሁሉ ዮርዳኖስ ከላይ ነቁ አንድ ነበር። ነገር ግን ዝቅ ብሎ በደሴት ይለያያል አለ። ዝቅ ብሎ ደግሞ በደሴት ከተለያየ በኋላ ወደብ ይባላል የሚገናኝበት እዚያ ላይ ደግሞ ይገናኛል አለ። ታዲያ ይህ ውሃ የምን ምሳሌ ነው ሲባል ከላይ ነቁ አንድ መሆኑ የአንድ አዳም ምሳሌ ነው። ዝቅ ብሎ በደሴት መለያየቱ ግን አዳም ብዙ ፍጥረት መፍጠሩን የሚያሳይ ነው። በሌላ በኩል ደግሞ ሁለት ወገን መሆኑ እስራኤል በግዝነት አይዛብ በቁልፈት ተለያይተው መኖራቸውን አለመገናኘታቸውን የሚጠቁም ነው። ዝቅ ብሎ ግን በወደብ መገናኘቱ ምንድን ነው ከተባለ ክርስቶስ በተጠመቀው ጥምቀት ሕዝብም አይዛብም አንድ ሆነው ኢየሱስ ክርስቶስን ወርሰው መኖራቸውን የሚጠቁም ነው ማለት ነው። ዮርዳኖስ የሚባለው ዋይ የምሳሌነቱ አማ ይዋ ነው አለ አይመላም ክረምት ዝናብ ስለጣለ መምላት አይችልም። በጋደር ዝናብ እስከለለ ድረስ መጉደል አይችልም። ውሃው መካከለኛ ሆኖ የሚኖር ውሃ ነው ይላል ቅዱስ መጽሐፍ ማለት ነው። ስለዚህ የሚጠቁመው ምንድን ነው? የክርስቶስ ጥምቀት ስለእኛ ብሎ የተጠመቀው ጥምቀት ለራሱ ዕዳ ለማራቅ ፍዳ ለማራቅ አለመሆኑን፣ ራሱን የማይጠቅም ነገር ግን የፈጠራቸውን ፍጥረት የሚጠቅም ጥምቀት መሆኑን ይነግረናል ማለት ነው። ዮርዳኖስ ራሱ ያው ምሳሌውም በተፈጥሮቱ ዮርዳኖስ በአፈጣጠሩ ክርስቶስን እያስተማረ ቆይቷል ማለት ነው። እንዲያውም በሌላ በኩል ርዕሰ ሊቃውንት የኔታ አባ ገብረ ኪዳን ዮርዳኖስ ከላይ ነቁ ሁለት ነው፣ ከላይ ነቁ ሁለት ነው ማለት አርሞኔም፣ ከሚባል ተራራ ስርና ሶሪያ ከምትባል ከተማ የሚፈልቅ ነው ብለው ይናገራሉ። ይህም ይህን ሲናገሩ ይህ ዮርዳኖስ ታዲያ አሁንም ክርስቶስ እንደሚሰብከው ከላይ ከአርሞኔየም መገናኘቱ ከላይ ከሰማይ አካላዊ ቃል መሆኑን ከታች ደግሞ ከሶርያ ድንበር ከምድር መገኘቱ ደግሞ ምድራዊ ልደቱን በዳሪ ዘመን በኋላ ዘመን ከቅድስት ድንግል ማርያም መወለዱን እየሰበከ ነው የኖረ ዮርዳኖስ ማለት ነው። በአጠቃላይ ዮርዳኖስ እንዲህ እንዲህ አይነት ውሃ ነበረ። መጨረሻው ግን የትምህርት የመጠቅለያ በአጭሩ ጊዜ ስለሌለ ዮርዳኖስ የሚባለው ውሃ ዲያብሎስ የዳ ደብዳቤያችን ጽፎ አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ፣ አዳም የዲያብሎስ አገልጋይ ባሪያ ተገዥ ነው፣ እናታችን ሔዋንም የዲያብሎስ አገልጋይ ባሪያ ተገዥ ናት የሚል ደብዳቤ ራሱ በስልጣኑ ጽፎ መከራ እንዳቀልላችሁ ብሎ አታሉ። ራሱ ጽፎ ያንን አንዱነን በብነሩ ካምነ የጻፈው። የእግዚአብሔር ቤተሰቦች እንደ ዲያብሎስ ያለ ጨካኝ የለም። ብራና ቢሆን አለ ይፈርሳል፣ እንጨት ቢሆን ማለት ብራና ቢሆን ይደመሰሳል፣ እንጨት ቢሆን ይፈርሳል፣ ይበሰብሳል። አያችሁት? ዘላለም በቀኝ ግዛት ውስጥ ሊያኖረን ነው የፈለገው። እንዲህ እንዳይሆን አለ እብነ ሩካን በሚባል ደንጃ፣ በሁለት ደንጃ ጽፎ ይህን ደብዳቤያችን ወስዶ አንዱን በዮርዳኖስ ወንዝ መካከል ጣለው፣ አንዱን ደግሞ በሲወል ጣለው። ታዲያ በዛሬ ዕለት በዮርዳኖስ በተጣለው የተጣለውን የዳ ደብዳቤ ያ የዳ ደብዳቤ የተጣለበት ዮርዳኖስ ከዚህ በፊት እዮብ ተጠምቆበታል። እዮብ ተጠምቆ ከቁስሉ ድኗል። የሰላሳ አመት ጎልማሳ ሆኖ ታድሷል። ንብረቱም ተመልሶለታል። ታዲያ ከዚያ ላይ አሁንም ክርስቶስ ተጠመቀበት። በውስጥ ደግሞ የአዳምና የሔዋን የዳደብዳቤ ነበረ። እሁላችሁ ክርስቲያኖች ደስ ይበላችሁ። ክርስቶስ ወረደ ተወለደና በዛሬ ዕለት ሲጠመቅ ያንን የዕዳ ደብዳቤ ቅድ አድርጎ ጣለልን። ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለ ሔዋን ብሎ ሶርያዊ ሊቁ ቅዱስ ኤፍሬም ያነሳው ይህን ሀሳብ ነው። ታዲያ የዛሬ ዕለት ለክርስቲያኖች እጅግ የላቀና እጅግ የሚያስደስት በምንም አይነት እንኳን ሀዘን የደረሰበት ሰው ቢኖር በዛሬው ዕለት እንዳያዝን በቅዱስ መጽሐፍ የተጻፈው እንዲህ ያለ የዘላለም የዕዳ ደብዳቤ የተቀደደበት ቀን ስለሆነ ነው። እንኳን ለዚህ ዕለት እግዚአብሔር አደረሳችሁ።

ከዚህ በኋላ እኛ በፈቃዳችን የጋ ደብዳቤ እንዳናጽፍ በቸርነቱ ያግዘን ይርዳን። ስርዓት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር